ዋና ዋና ዜናዎች ባለፉት ሰባት ዓመታት ሙስናና ብልሹ አሰራር ለመቅረፍ በተሰራው ስራ ተቋማዊ ሙስናን ማስቀረት መቻሉን ጠቅላይ ሚኒስትር አብይ አህመድ ተናገሩ። ሴቶች ለሀገርና ለትውልድ ግንባታ ሚናቸው ከፍተኛ ነው አሉ የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አበቤ። ጤና ይስጥልኝ ክቡራን ተመልካቾቻችን። ከፋና ሚዲያ ኮርፖሬሽን ፋና ቴሌቪዥን የዕለተ እሁድ ምሽት ፋና ዜናችን ጀምሯል። ዓለም ሰገድ አሳየ ፋና ዜናውን ወደ እናንተ አደርሳለሁ። አብራችሁን ቆዩ። በቅድሚያም ባለፉት ሰባት ዓመታት ሙስናና ብልሹ አስተዳደር ለመቅረፍ በተሰራው ስራ ተቋማዊ ሙስናን ማስቀረት መቻሉን ጠቅላይ ሚኒስትር ዶክተር አብይ አህመድ ተናገሩ። ጠቅላይ ሚኒስትሩ ይህን ያሉት በወቅታዊ ጉዳይ ላይ በሰጡት ማብራሪያ ነው። ሰላምና ፀጥታውን ለማረጋገጥም በተሰራው ስራ እንዲሁ ከጦርነት ይልቅ ንግግር እንዲቀድም ማድረግ መቻሉንም ተናግረዋል። ታምራት ደለሊ ተጨማሪን ይዟል። ብልጽግና ፓርቲ ዜጎችን በሰፈርና በቦታ ሳይከፋፍል ሁሉንም በአካታችነት የያዘ ፓርቲ ነው። ይህንን ያሉት የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ናቸው። በወቅታዊ ሀገራዊ ጉዳዮችና ከለውጡ ወዲህ በተከናወኑ ተግባራት ዙሪያ ቃለ መጠየቅ ያደረጉት ጠቅላይ ሚኒስትር አብይ አህመድ እሳቤው፣ አደረጃጀቱና የሚያስገኛቸው ለውጦች ብልጽግና ፓርቲ ከሌሎች ፓርቲዎች እንዲለይ አስችሎታል ይላሉ። ለዲሞክራሲ ቀናኢነት አለው፣ አቃፊ ነው፣ ብዙ አባላት አሉት፣ ብዙ አስደማሚ ጉልበት ከጀርባው ይዘዋል እና በብዙ መንገድ ብልጽግና ተስፋ የሚጣልበት ለአፍሪካ ምሳሌ የሚሆን የራሱ ሀሳብ ግልጽ ሀሳብ ያፈለቀ በማንም አይዲዮሎጂ ያልታሰረ ከሰዎች የተማረ ግን የራሱን የገነበ ኢንዲጂኒስ ያልኩት ቀድም ማለት ነው። ፍልስፍናችን ቀርተን አይደለም፣ የተምረናል ግን ኢንዲጂኒስ ቶት ነው ያለን። በሀሳቡ፣ በተግባሩ፣ በአደረጃጀቱ፣ በሳይዙ፣ በራእዩ በመጠሪያውም ጭምር ከብዙዎች ፓርቲዎች የተለየና የሚያጓጓ ፓርቲ ነው። በኢትዮጵያ ዘርፈ ብዙ ልማቶች ተከናውነዋል፣ የኮሪደር ልማት ደግሞ አንዱ ማሳያ ነው የሚሉት ጠቅላይ ሚኒስትር አብይ አህመድ ከተለያዩ ልማቶች ጋር የሚያያዝ የሚያያዝና ለኢኮኖሚ እድገት ተጨማሪ አቅም በመሆኑ ትኩረት አግኝቷል ይላሉ። ኮሪደር ማለት መብራት፣ መንገድ፣ የስልክ መስመር፣ የስዌሬጅ ድሬኔጅ መስመሮች የሚቆፈሩ የሚቀበሩበት ማለት ነው። ኮሪደር ማለት እያንዳንዱ የሻገተ ቤት ፌስ ሊፍት አድርጎ የተሻለ ቫሊዩ እንዲያወጣ ማድረግ ማለት ነው። ኮሪደር ማለት የተደበቁ ሰፈሮች ተገላልጠው የቢዝነስም የመዝናኛም ሰፈር እንዲሆኑ ማድረግ ማለት መዝናኛ አንድ አካባቢ ሳይሆን ሁሉም ቦታ መዝናኛ መፍጠር ማለት ነው። ኮሪደር ማለት እያንዳንዱ ውጭ ሀገር ለማየት እድል ያገኘ ሰው የቀናበት የተቆጨበትን ነገር በሀገሩ ማየት ማለት ነው። ይሄ ደግሞ እየሆነ ነው። ኢኮኖሚክ ጥቅም አለው፣ የጤና ጥቅም አለው፣ ለሚመለከቱን ሰዎች የእኛ ልክ የማሳየት አቅም አለው። መንግስት በአገሪቱ ሰላምና ጸጥታ እንዲረጋገጥ ዘርፈ ብዙ ስራዎችን የከወነ ሲሆን ከጦርነት ይልቅ ንግግርና ምክክር ማስቀደም መቻሉም ከፍተኛ ውጤት እንዲመጣ አስችሏል። ጦርነት ማሸነፍ ዘላቂ ድል አይደለም፣ ሰላም ይልቃል ብለን ነው ወደ ፊርማ የገባ ነው። ቤኒሻንጉል ላይ፣ ጋምቤላ ላይ፣ አማራ ክልል በጣም በርካታ ኃይሎች፣ ኦሮሚያ በጣም በርካታ ኃይሎች በቅርቡ አንድ ሴክት እኮ በኦሮሚያ ክልል ተደራድሮ ገብቶ ይኸው ስልጣን ተካፍሎ ይሰራል አይደል? እኛ ከቲፒኤልኤፍ ጋር በነበረው ግጭት ስንደራደርና ወደ እርቅ ስንገባ የፕሪቶሪያው ስምምነት ባለቤት አንኳር ተደራዳሪ እኮ አንዱ ጌታቸው ረዳ ነው። ሁለተኛ ጻድቃን እኮ። እነዚህ ናቸው ዋና ተደራዳሪዎች፣ በዲቴል ድርድሩን የሚያውቁት። ከነዚህ ሰዎች ጋር ተባብረን ይሰራል። መታረቅ ብቻ አይደለም ተባብረን እኮ ይሰራል ነው ሰላም ማኛ የምንፈልገው ነገር ነው። የዜጎችን ሰብአዊ መብት ከማስጠበቅ አንጻር የተለያዩ ተቋማትን መገንባት መቻሉንና ህግ ላይ የተመሰረተ መፍትሄ መስጠት ስለመቻሉን ማብራርተዋል። ኢትዮጵያ ውስጥ ሀሳቡን ስለገለጸ የሚታሰር ሰው የለም። ብዙ የሚሰደቡ ሰዎች አሉ በየሜዳው በዛ። የሚታሰር ሰው የለም። ሰው የሚታሰረው እቅድ አውጥቶ ተደራጅቶ ፋይናንስ ፈልጎ ተንቀሳቅሶ አራት ኪሎ በኃይል ገባለሁ ሲል ከህገ መንግስት ከህግ ውጭ ስለማይ ይጠየቃል። እሱ ጋዜጠኛ ይሁን አክቲቪስት ይሁን ፕሮፌሰር ይሁን ህግ አክብሮ እስካልተንቀሳቀሰ ይጠየቃል። ሙስናና ብልሹ አሰራር ሌላኛው ትኩረት የተሰጠው ጉዳይ ነው። ተቋማዊ ሌብነትን ለማስቀረት አገልግሎት ላይ የሚስተዋል የሙስና ችግርን ለመፍታትና የግንዛቤ ስራዎችን ለማስፋት ከለውጡ ወዲህ በርካታ ስራዎች ተከናውነዋል። በዚህም አሁን ላይ መንግስታዊ ሌብነትን ማስቀረት ተችሏል። አገልግሎቶች ላይ የሚስተዋለውን ሙስናን ለማስቀረት ደግሞ የተለያዩ ስርዓቶች እየተዘረጉ ነው። ይሄ መንግስታዊ ሌብነት የለም፣ ቀንሷል፣ ጠፍቷል ሲባል ብዙ ግራ የገባቸው ሰዎች አሉ። አሁንም በእርግጠኝነት የምናገረው ኢትዮጵያ ውስጥ መንግስታዊ ሌብነት የለም። ሁሉን ሰርቪስ በአንድ ጣራ ስር ማግኘት ማለት በጊዜ በገንዘብ ያለው እንድምታ ከፍተኛ፣ ስርዓቱ ከኤስ ከዚህ በሲስተም ክትትል ውስጥ ስለሆነ ያለው በቀላሉ ለድርድርና ለሌብነት አይመችም። ሰው መከታተል ይቻላል። በእርግጥ መስሎ በአንድ ሳምፕል ናት መስፋት አለበት ጥቂት መስራት ጀምር ነው። ስድስተኛው ሀገራዊ ምርጫ ከሌሎች ጊዜያት የተሻለ እንዲሆን ለማስቻል በተሰራ ስራም ውጤቶች መገኘቱን አስታውሶ በመጪው ዓመት የሚደረገው ሰባተኛው ሀገራዊ ምርጫም ይበልጥ ዴሞክራሲያዊነቱ እንዲረጋገጥ ጥረቶች እየተደረጉ ይገኛሉ። ምርጫን ዴሞክራሲያዊ ማድረግ ዴሞክራሲያዊ ስርዓት ለመገንባት ያለንን ፍላጎት የምንከውንበት መንገድ ነው። ባለፈው ምርጫ እስካሁን በኢትዮጵያ ታሪክ ከነበረው የተሻለ ምርጫ ለማድረግ ጥረት ተደርጓል። አሁን ደግሞ ምርጫ ቦርድ ዘመናዊ ቴክኖሎጂ ለመታጠቅ ሙከራ እያደረገ ነው። ራሱን እንደ ተቋም እያሳደገ ነው። ከአምናው የተሻለ ከባለፈው ምርጫ የተሻለ ምርጫ በሰባተኛው አገራዊ ምርጫ ይደረጋል፤ ተስፋ አደርጋለሁ። ሴቶች ለሀገርና ለትውልድ ግንባታ ሚናቸው ከፍተኛ ነው አሉ የአዲስ አበባ ከተማ አስተዳደር ከንቲባ አድነች አበቤ። በአዲስ አበባ ከተማ አስተዳደር ከተማ አቀፍ የሴቶች የማጠቃለያ ውይይት መድረክ ላይ ነው ከንቲባዋ ይህን ያሉት። በከተማዋ እየተከናወኑ ያሉ የልማት ስራዎችና የተማሪዎች ምገባ ተጠቃሚነትንም ያረጋገጡ መሆናቸውን ተሳታፊዎቹ ጠቁመዋል። ተወያዮቹ ከተማ አስተዳደሩ ምላሽ ሊሰጣቸው ይገባል ያሏቸውንም ጉዳዮች አንስተዋል። ፌቨን ቢሻው በዝርዝር ተመልክተዋለች። የጥንካሬ ምልክት፣ የይቻላል ማሳያ፣ የማድረግ ምሳሌ ናት ሴት። ከሁሉም የማትጎድለው ይቺ ሴት ታዲያ በሀገሯ ጉዳይ ባለድርሻ ብቻ ሳትሆን የጀርባ አጥንት በመሆን በተለያዩ የልማት ስራዎች ጉልህ ሚናን እየተወጣች ትገኛለች። የሴቶችን ድርሻ ያልዘነጋው የአዲስ አበባ ከተማ አስተዳደር በሴቶች ተሳትፎ እየተሰሩ ያሉ ውጤታማ ስራዎችን ለማጠናከርና ከሀሳብ ጀምሮ እስከ ተግባር በልማት እንዲሳተፉ የሚያደርግ ምክክር አድርጓል። ተሳታፊዎች በከተማዋ የተሰሩ ሰው ተኮር ስራዎችን አድንቀው ብልጽግናን ለማረጋገጥና ስራውን በይበልጥ ለማጠናከር ደግሞ መፈታት አለ ባቸው ያሏቸውን ጥያቄዎች ያነሳሉ። ልጆች ሕፃናት ከሶስት ወር ጀምሮ ይታደልላቸዋል፣ ይቀለባሉ። ይሄንን ያየኑ ባን ነው በዛሬ ጊዜ ነው። በተለይ ደግሞ በአሁኑ ጊዜ ደግሞ በሴፍትኔት ላይ ሴቶች ተጠቃሚ እንዲሆኑ የተሰራው ስራ እኛ ሴቶችን እጅግ ጠቅሞናልና ከልብ ከልብ እዚህ ላይም እናመሰግን እፈልጋለሁኝ። እንጨት ተሸክመው ከጀርባቸው በፊት ለፊት ልጆቻቸውን አዝለው ከጅብጋ ሲጋፉ የነበሩ እናቶቻችን ዛሬ ላይ ግን ሰው ተኮር የሚለው በኢኮኖሚያዊ በማህበራዊ በፖለቲካ ዘርፍ ጠንክረው ፖርሳ አንግበው ነው አጊጠው የሚሄዱት በሴት ማህበር መታወቂያ ለምንድን ነው የስራ እድል ፈጠራ ላይ የማይደራጁት ይሄ የሴቶች ቁልፍ ጥያቄ ነው ለምን አብዛኛዎቹ ሴቶች መታወቂያ የሌላቸው አሉና ይሄ ነገር ቢታይልን እላለሁ የቤት ኪራይ ዋጋ ከጊዜ ወደ ጊዜ መጨመር ሴቶች ቤት ኪራይ መክፈል መኖር እየቸገረን ስለሆነ የምን ታስቧል አከራይ ተከራይ? አሁንም ችግሩ አልተፈታም። ከተሳታፊዎች ለተነሱ ጥያቄዎች ምላሽ ሲሰጡም በለውጡ ዓመታት 270 ሺ ቤቶች አልቀው ለአገልግሎት ክፍት መደረጋቸውን አንስተዋል። ከንቲባዋ መንግስት ብቻውን ቤት እየገነባ ለዜጎች አይሰጥም የሚገባቸው ብሎ ለሚለያቸው የማህበረሰብ ክፍሎች እንጂ ይላሉ። በአንጻሩ ደግሞ የቤት ችግርን ለማቃለል ሌሎች እንዲሰሩ ምቹ መደላድል መፈጠሩንም ያብራራሉ። የቁጠባ ቤቶች በክራይ የሚቀርቡ ቤቶችን በሰፊው እየሰራን የተወሰኑ ሰዎች ደግሞ በክራይ ቤት እንዲያገኙ የክራይ አማራጮችን እናቀርባለን። በማህበር መስራት የሚችሉት ደግሞ ራሳቸው ተደራጅተው ራሳቸው በማህበር መስራት እንዲችሉ አሁንም ወደ አርባ እንደዚህ የሚሆኑ ማህበራት ተደራጅተው ወደ ተግባር እየገቡ እንደሆነ አውቃለሁ። በእነኝ ሁሉ አማራጭ ነው። በአራተኛ እና በአምስተኛ ደረጃ በሪል ስቴት አቅም ያላቸው የድሃውን ድርሻ እንዳይጋፉ በሪል ስቴት ቤት እየተገነባ አቅርቦቱ እንዲጨምር ማድረግ በግላቸው ቤት መገንባት የሚችሉት ደግሞ መገንባት እንዲችሉ ማስቻል ነው። ከገበያ መረጋጋት ጋር መንግስት የተለያየ ስራ ቢሰራም ኑሮ ውድነቱ ከጊዜ ወደ ጊዜ እየጨመረ ነው፣ በተለይ ሴቶች ላይ በበለጠ ጫና እያሳደረ ነው እና በቀጣይ ምን ታስቧል? የገበያ ማዕከላትን እያስፋፋን ነው። በሚቀጥለው ሳምንት ደግሞ አዲስ የገበያ ማዕከል እንመርቅላቸዋለን፣ ወደ ስራ እናስገባለን። ዋናው መፍትሄ የሌማት ትሩፋት በቤታችሁ ደጅ በእቃችሁ በባልዲያችሁ ሳይቀር ቃሪያ፣ ቲማቲም፣ ሰላጣ እያበቀላችሁ ያላችሁት አንደኛ ንጹህ ምግብ እየበላችሁ ነው። ለልጆቻችሁ ለቤተሰቦቻችሁ ፍጆታ መሸፈን መቻል ቀላል ነገር አይደለም። ስሩ፣ እንደግፋችኋለን፣ ስሩ። በከተማ ሴፍቲኔት መርሃ ግብር በርካቶችን የስራ እድል ተጠቃሚ ማድረግ መቻሉ ደግሞ ሌላኛው ነው። በሴፍትኔት እንኳን ስንት ሰው ነው ከተረጂነት ያወጣ ነው? 31 ሺህ ሰው አይደል? በአንድ ጊዜ ከተማችን ዛሬ የየራሳቸው ስራና ገቢ ያላቸው ሰው ቀጥረዋል። መንግስት ብቻ አይደለም፣ የፕራይቬት ሴክተሩን በደንብ የስራ እድል እንዲፈጥር መቆጣጠር የማሳመንም ስራ እየሰራና ያለ ነው። በሌላ በኩል በመዲናዋ የሴቶች ሚላ ጎልቶ የሚስተዋል መሆኑን በማንሳት በሰላምና ጸጥታ ዘርፍ ያላቸውን አበርክቶ ምሳሌ አድርገዋል። ከፋና ሚዲያ ኮርፖሬሽን ፋና ቴሌቪዥን የእለተ እሁድ ምሽት ፋና ዜናችንን በመከታተል ላይ ትገኛላችሁ። እንቀጥላለን። የፓርኮችን ደህንነት በመጠበቅ የቱሪዝም ዘርፉን ልናሳደግ ይገባላሉ። የቀድሞ ጠቅላይ ሚኒስትር ሀይለ ማርያም ደሳለኝ የተለያዩ የውጭ ሀገራት ኢንቨስተሮች ከአቶ ሀይለማርያም ደሳለኝ ጋር በመሆን በደቡብ ኢትዮጵያ ክልል የሚገኘውን የማዜ ብሔራዊ ፓርክ ጎብኝተዋል። አቶ ሀይለማርያም ደሳለኝ በጉብኝቱ ወቅት ፓርኩ የልዩ ልዩ ብዝሃ ሀብት መገኛ መሆኑንም አንስተው ጥበቃውን በማጠናከር ለቱሪዝም ዘርፍ አስተዋጽኦ ማበርከት ይገባል ብሏል። የደቡብ ኢትዮጵያ ክልል ባህል ቱሪዝም ቢሮ ኃላፊ ወይኒቱ መልኩ ፓርኩ በሚያገኘው ገቢ ራሱን በራሱ ማስተዳደር ወደሚችልበት ደረጃ ለማድረስም እቅድ ተይዞ እየተሰራ ነው ብሏል። ከውጭ ወዳገኘው መረጃ ስናልፍ ደግሞ የአሜሪካ ብሔራዊ ጥበቃ ወታደሮች የተነሳውን ተቃውሞ ተከትሎ ዛሬ ረፋዱን በሎስ አንጀለስ ተሰማርተዋል። የአሜሪካ ብሔራዊ ጥበቃ ወታደሮች የተሰማሩት በሎስ አንጀለስ ሰነድ አልባ ነዋሪዎች መታፈስን ተከትሎ የተነሳውን ተቃውሞ ለማብረድ ፕሬዚዳንት ዶናልድ ትራምፕ ባስተላለፉት ትዕዛዝ መሰረት ነው። ዶናልድ ትራምፕ ሕጋዊ ባልሆነ ስደተኞች ላይ የተጀመረውን በቁጥጥር ስር የመዋል ስራ ተከትሎም በተነሳው ተቃውሞ 2000 የአሜሪካ ብሔራዊ ጥበቃ ወታደሮች እንዲሰማሩ ጥበ ይፋ አድርገዋል። የትራምፕን ውሳኔ የካሊፎርኒያው ገዢ ጋቪን ኒውሶም የተቃወሙ ሲሆን ፕሬዚዳንት ፕሬዝዳንቱ የወሰዱት እርምጃ ውጥረቶችን ከማባባስ በስ